አዲስ ነገር እንዳለ ተናግረዋል። እንደምታዋቸው በጣም ነው ያማረባቸው። እውነቴን መናገር እንግዲህ መጋባት ሳያስቡ አይቀሩም። ብዙ ሰው ጫና እያደረገበት ነው ብሩኬ ላይ ራሱ፣ ምክንያቱም ሀይሚን ወዳታለሁ የሚሉ ልጆች ከጊዜ ጊዜ እየተቀያየሩ እየመጡ በጣም እያስቸገሩ ነው። ባለፈው አይታቸው እንደሆነ ከጋሽዬ ጋር ተገናኝተው ነበረ። ጋሽ ማለት የሀይሚ አባት ማለት ነው። እና ምከሩልኝ ልጅቷ እያስቸገረችኝ ነው እና እዚ ብታጅራ ትቅርልኝ ምናም ነገር ብሎ አስመክሯታል፣ በአባቷ ማለት ነው። እና እሷ ራሱ እዚህ እንደሆነ የምትፈልገው ምናም ነገር ስትለው፣ አዎ እዛ ሄድሽ ከምታቃጤኝ እዚሁ ትቀመጪ ይሻላል ብሏል። ምክንያቱም ያው ወዳጆቿ እየበዙ ነው። ለዛ ደግሞ ያው ለብሩኬ የቅርብ ወዳጅ የሆኑ ልጆች ለምን ቤተሰቦቿ በጣም ነው የሚወዱ። ቤተሰቦቿ ከአንተ ጋር ስለሆነች ደስተኛ ናቸው። አንተንም በጣም ነው የሚወዱ እና ለምንድን ነው ቀለበት የማታስረላት? ስትንከረፈፍ አንዱ መቶ እንዳይጠልፍብህ እያሉ ሳያስፈራሩት አይቀርም። እንግዲህ እሱ ራሱ ቀለበት ማሰሩን በጣም ይፈልጋል። ምክንያቱም በጣም እየተጠላ ነው፣ ታውቃላችሁ ትንሽ ይረጋጋል። ከዛ አንዱ ይመጣና ሀይሚ ሀይሚ ጓደኛ ናት ብሎ ይላል። አንደኛው መጥቶ ያስፈራረዋል ምናምን ነገር። ስለሆነም እነዚህ ልጆች ከተጣመሩ ወይ ቀለበት ካሰሩ ማንም ሰው መጥቶ አይረብሸውም ማለት ነው። ከረበሸውም ደግሞ በህግ መጠየቅ ይችላል። ምክንያቱም የሰማኒያ ሚስት ናት ብሎ ማለት ነው። ለማንኛውም ብሮኬና ሀይሚ ሊጋቡ ነው ማለት ነው። እንደምታዋቸው ቬሎ ወይ ሌላ ሰውን፣ በተለይ ሀይሚ ሌላ ሰው ነው የሆነችው እንደምታዩት በሜካፕ ሀይሚ አትመስልም ጭራሽ ሌላ ሴት ነው የሆነችው እና በጣም ነው ያማረባት ሙሽርነት በጣም ነው የሚያምርባቸው ለሁለቱም ማለት ነው የምር አሳምሯቸዋል ድሮም በጣም ቆንጅዬ ናቸው የበለጠ ደግሞ ብሩኬ በሱፍ ሀይሚ በቬሎ ይለያሉ እንግዲህ የሀይሚና የብሩኬ ወዳጆች እነሱ አንድ ጋ እንዲሆኑ በጣም የጠራችሁ ልጆች ይሄንን ፖስት ስታዩት በጣም ትደሰታላችሁ ብዬ አያስባለሁ። ምክንያቱም ቅድም ላይ ስገባ ቲክቶክት ላይ ሁላ ፎታቸውን ለጥፈው በጣም ሲነጋገሩበት ነበረ። ብዙዎቹ ደስ ብሏቸዋል እና ብዙ ጊዜ የጋቡልን የጋቡ ቀለበት ሰረ፣ በተለይ ብሩኬን ቀለበት ሰረላት ከሀይሚ ጋር በስርዓት ምናምን ነገር ምናምን ሲሉ ነበረ። ኦልሬዲ እኮ ቤተሰብ ያውቀዋል። በዛ ላይ ታቀላሱ ተትናንት ወዳ ጋሽዬን እራሱ ጋር ተገናኝተው ወታጀራ ሄዶ ከጋሽዬ ጋር እንደ አባትና እንደ ልጅ ናቸውና በጣም ነው መወድ ሴት ነበረ። ፈጣሪ በሚያውቀው በጣም ነው መወድ አንተን በጣም ነው ማከብረ እያሉ በጣም ሲያደንቁት ነበረ። ብሩኬን ማለት ነው፣ የሀይሚ አባት ጋሽዬ ማለት ነው። ከዛ ደግሞ ብሩኬን እኔ እዚህ ለመድረሴ ከጎኔ ከሚመክሩኝ፣ ከሚያበረታቱኝ ሰዎች አንዱ ጋሽዬ ነው ብሏል። ይሄ ማለት ደግሞ በጣም ደስ የሚል ነገር ነው ማለት ነው። አስፈችታል። ቤተሰብ የሚወደደው እና የፈቀደው ነገር ሁሉ ነገር ያማረ ይሆናል ማለት ነው። እና እንደምታዩት ከቤተሰብ ጋር ፒስ ስለሆነ ሌላው ይሄ ሽምግልና ብልክ ይቀበሉኛል አይቀበሉኝም ብሎ እንደሌላው ሰው የሚያሳስበው ወይም የሚያጨናንቀው ነገር የለም ማለት ነው። ብሩኬ ኦልሬዲ ቤተኛ ነው፣ በቃ የቤቱ አንደኛው ልጅ ማለት ትችላላችሁ እና በጣም ነው የሚወዱት የሀይሚ ቤተሰቦች። ስለዚህ ሽማግሌ ቢሊክ አይከለከለም ወይም ደግሞ ኖ ልጃችንን አሁን አንሰጥ ምናምናምን ብሎ ምንም አይነት ምክንያት እንደማያቀርቡና ደስ እያላቸው እንደሚቀበሉ ነው። ኦልሬዲ ያውቃሉ ከጓደኛ ሙነታቸውን ተቀላችሁ ስለዚህ የሀይሚ ቤተሰቦች ከብሩኬ ጋር ብትሆን ይፈልጋሉ ወይም ይወዳሉ ማለት ነው። ስለዚህ በቤተሰብ በኩል ምንም አይነት ነገር አያሳስበውም ማለት ነው። ብሩኬ ያ ወንድሟም ጓደኞቹ ናቸው ቤተሰብ እንዳለ ከቤተሰብ ጋር ስለሆነ በጣም ስለሚተዋወቁ በእሱ በኩል ስጋት የለበትም ማለት ነው። ለዛ ደግሞ ሁሉን ነገር ቀልጠፍ ያደርግለታል። አስብችታል፣ አይደለ ቤተሰብ ለቤተሰብ ከተዋደደ እና ከተፈቃቀደ ሌላው ሰው ምንም አያመጣም። ግን እነሱ ደግሞ ታውቃላችሁ ከሌላ ሰው እንኳን ቢሆን ጠላት እስካሁን ድረስ የላቸውም። ከመጥፎ ሰዎች ይሰውራችሁ፣ መቀኛችሁን ያጥፋላችሁ። እስካሁን ድረስ ጥሩ እየሄዱ ምንም አይነት ተቃዋሚ የሌላቸው ልጆች ቢሆኑ ብሩኬና ሀይሚ ናቸው ማለት ነው። ባለፈው አይታችኋል፣ ዱባይ ሄዱ። ሄዶ ግን እንደዚህ ግርግር አላበዙም። ካሜራ ላይ ራሱ ሌላ አንድ ሰው አልጨመሩም ከሹፌራቸው በስተቀር ማለት ነው። እና ልታይ ልታይ ስለማይሉ ይመስለኛል እስካሁን መቀኛ ራሱ የሌለባቸው የምር ይህ እንደ ሌላው ሰው በቃ ወከባ ምናምን ነገር አይወዱም። ተረጋግተው የሚኖሩ በጣም አስተዋይ ልጆች ናቸው ሁለቱም ማለት ነው። እሱም እሷም የልጅ አዋቂ ማድረግ ያለባቸውን ነገር በደንብ የሚያውቁ ሰዎች ናቸው እና ለዛ ስህተት አይሰሩም። ስህተትም ስለማይሰሩ ሁሉን ነገር ይሆናል አይደለ? ስክሪት መሆን ያለበትን ነገር ይደብቃሉ። ለሚዲያ ይገባል የሚባለውን ነገር ብቻ ነው ወደ ሚዲያ የሚያመጡት እና ያ ነገር ደግሞ በሁሉም ዘንድ ተቀባይነትን አትርፈዋል ማለት ነው። እና ሌሎቹ ዱባይ ሄደው መነጋገሪያ እንደሚሆኑት ሁላ እነሱ መነጋገሪያ አልሆኑም። አይታቸዋል ከነሱ በፊት ለምሳሌ ከአብርሽና ከሩታ በፊት ቀድመው የሄዱት ብሩኬ እና ሀይሚ ናቸው። ነገር ግን ማንም ሰው አልተቃወማቸውም። ማንም ሰው ስለ እነሱ ያወራ ሰው የለም። ያ ማለት ታዋቂ ሳይሆን ቀርተው ሳይሆን በቃ ላለ ሚዲያ ላይ መቅረብ ያለበትን ነገር ብቻ መርጠው ነው የሚያቀርቡት። ገብቷቸዋል አለ ለዛ፣ ደግሞ ሰው በነገራችን ላይ ሁሉን ነገራችሁን ሰው ሲያውቅ ነው ለእናንተ ንቀት የሚያመጣው እንጂ የሆነ እየመረጣችሁ ስለሆነ ሰው ስለ እናንተ መረጃ ከሌለው በምንም ነገር ሊያሸማቀቃችሁ አይችልም ማለት ነው። ነው ሁሉን ነገር ግን ሚዲያ ላይ የምታሰጡት ከሆነ ከዛው ከእናንተ ከምትለቁት ላይ ነው ሰው ከዛ ላይ ተቃዋሚ ሆኖ የሚነሱባቸው ማለት ነው። እና በዚህ አጋጣሚ ሀይሚና ብሩኬ በጣም ጎበዞች ናቸው። ማድረግ ያለባቸውን ነገር ያደርጋሉ ይመስለኛል። ቪዲዮዎችን ራሱ ከመልቀቃቸው በፊት በጣም አስበውበት ተነጋግረውበት ኤዲስ ያደረጉ መቅበት ያለበትን ነገር አስቀርተው ማለት በሰው ዘንድ ተቀባይነት ሊኖረው ይችላል ምናምን ብለው በጣም ተጠንቅቀው ይመስለኛል። እና ለዛም ነው በሁሉም ዘንድ ተቀባይነትን ያመጡት ማለት ነው። እና ይመቻችሁ። በቃ ደስ የሚሉ ነገሮች ናቸው ማለት ቤጣሉ ምርስ በርሳቸው የሆነ ነገር ሊሆን እንጂ እስካሁን ድረስ በክፉ ዓይን የሚያቸው ማንም አይነት ሰው የለም ማለት ነው። ይሄ ነገር ደግሞ አሪፍ ነገር ነው። ገብቷችኋል አይደለ? በዚህ ሁሉ ሰው ተወዳጅ መሆን ቀላል ነገር አይደለም። የዛሬ ሰው ታቃላችሁ። ግማሽ ወዳችኋል፣ ግማሽ ከመሬት ተነስቶ ይጠምዳችኋል ምናምን ነገር ብዙ ነገር እና አንዳንዴ ሚዲያው በእጃችን ነው ብለን ሁሉን ነገራችንን ባናሰጣ አሪፍ ነው ማለት ነው። ምክንያቱም እንዳልኳችሁ ነው ዛሬ የደገፋችሁ ሰው ነገ ተቃራኒያችሁ ስለሚሆን ዛሬ ላይ በሰላም ያያችሁትን ነገር ደግሞ ስትጣሉ ያን ነገር አምጥቶ ይገለብጠዋል ማለት ነው። ለማንኛውም አብርሽና ብሩኬ እንደዚህ እንደምታያቸው በጣም አምሮባቸዋል። እውነት በተለይ ሀሚኔ በሜካፕ ሌላ ሰው ነው የሆነችብኝ። ቬሎ ደግሞ በጣም አምሮባታል። ይመቻችሁ እንግዲህ ሰርጋችሁን ደግሞ ለማየት ያብቃል። ለመብላት ነው ለማየት? አይ ለማየት ለማንኛውም በጣም አምሮባቸዋል እንደምታያቸው። ይመቻችሁ፣ የምር ይመቻችሁ። ስለዚህ ብሩኬ እና ሀይሚ ሊጣመሩ ነው ማለት ነው። ፍቅራቸው ሐላል ሊሆን ነው። ወዳጆቻቸው ደግሞ ምን ያክል ደስ እንደሚላችሁ አስበችቷል። ብዙ ጊዜ በተለይ የብሩኬና የሀይሜን አብሮ መኖር የምትፈልጉ በጣም ብዙ ሰዎች አላቸው። የነሱ ተከታዮች በሙሉ ማለት ነው። ደግሞ ደስ የሚለው ነገር ሀይሜና ብሩኬ ተከታዮቻቸው አንድ ናቸው ማለት ተቃዋሚ የለም። አሁን ሌላ ቦታ ስትሄዱ የሆነ ሰው ተቃዋሚ ሌላ ነው የዛ ደጋፊ ለዛ ብትንትን ያለ ነው እና እነሱ ግን የእነሱ ኦዲየንሶች የሆኑት በሙሉ የብሩኬ የሚሀይሜን ማለት ነው አንድ አይነት ሀሳብ ነው ያላቸው። እሱ ምንድን ነው ብሩኬና ሀይሜ አብሮ እንዲሰሩ ነው የሚፈልጉት። ያ ደግሞ በጣም ደስ የሚል ነገር ይሆናል ማለት ነው። ምንም አይነት ተቃዋሚ የሌለው ኦዲንስ ነው ያላቸው ገብታቸ ላለ ማለት እሱ ጋር ያሉት እሷ ጋር ያሉ ናቸው። እሷ ጋር ያሉት ደግሞ እሱ ጋር ያሉት ናቸው። ያ ማለት ብሩኬ ከሀይሚ ጋር በመሆኑ ወይም ሀይሚ ከብሩኬ ጋር በመሆኗ ደስተኛ የሆኑ ናቸው ሁለቱም ጋር ያሉት ኦዲንሶች እና ይሄ ደግሞ አሪፍ ይሆናል ማለት ነው። ግን አሁን ሌላው ጋር ስትሄዱ አራት አራቶቹም አራት የተለያየ ደጋፊ ናቸው ያላቸው እና እዚያ ጋር በትንትን ይላል። ከዛ ከዛ አንፃር ደግሞ ሀይሚና ብሩኬ በጣም ደስ የሚል ኦውደንስ ነው ያላቸው ማለት ነው። ምክንያቱም የእንዳልኮች ነው የሁለቱን አብሮ መኖር የሚደግፉ ናቸው እንዳሉ ሙሉ ኦውደንስ ማለት ነው። ይሄ ለየት ያደርገዋል። ጥ እንደምታዩቸው አምሮባቸዋል ማለት ነው። ሰላማችሁ ብዝት ትርፍ ይበሉ። ውድና የተከበራቸው ቻናሌ ቤተሰቦች ለቻናል ያዲስ ናቸው፣ ላይክ ሸር፣ ሰብስክራብ ያደረጋቸው ቻናል የተቀላቀሉ ስለነበረን ቆይታ አመሰግናለሁ። ደናው ነው።